ተደፍኗል። እሺ፣ አሁን እንዲህ ነው፣ አሁን እንዲህ ነው። አውታ አስረዳኛለች። የዛ አንድ ዓመት ከምናምን አብረው ሲኖሩ ለምንድን ነው አስረዳኛለች? ፍቅረኛ ዛሬ ቤተሰብ እንግዲህ፣ ሀቅ አቆን ነው የምናወራው ሀቅ አቆን ነው እናንተም እናንተ ደግሞ አንዳንድ ኮሜንታተሮች እንደ በእግዚአብሔር ማሽቃበጡን ተውና ትክክለኛ መንገድ ፈረዱ። ኧረ ተው፣ ትክክለኛ መንገድ ነው ገነት የሚያስገባችው። ለአንዱ አግዛችሁ አንዱን ለአንዱ አግዛችሁ አንዱን አሁን እኔ የምናገረውን ነገር እንደው እንደው እዚህ ጋር ጎበዝ የሆነ ሳይፈራ ምንም በቃ ውስጡ ምንም ሳይሆን እውነተኛ መንገዱን የሚናገር ሰው ማርያምን የሱን ኮሜንት አውጥቼ እንደ ቪዲዮ ሰርቼ እመልስለታለሁ። ጎበዝ በቃ ትክክለኛ መልስ የመለሰ ማን ላይ፣ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ። ይሄን ቪዲዮ በደንብ አርጋችሁ ሰብስክራይብ አርጉ። ጊቫዌ አዘጋጅቻለሁ። ምንድን ነው ጊባዊ ያዘጋጀሁላችሁ መሰላችሁ? አንደኛ ይሄ ቪዲዮ አንድ ሺህ ከገባ ሁለተኛ ነገር አንድ ሺህ ላይክ ከገባ፣ ሁለተኛ ነገር ደግሞ ኮሜንት የጻፈ ኮሜንት ጽፎ ትክክለኛው ኮሜንት ጽፎ ላይክ በደንብ ላገኘ የአምስት መቶ ብር ካርድ እሞላለታለሁ። ውጭ ሀገርም ካላችሁ ውጭ ሀገር ካላችሁ ለቤተሰቦቻችሁ ለከሌ ሙይልን ካላችሁ እሞላላችኋለሁ። የበለጠ ላይክ ካገኘ ማለት ነው። ይሄ ቪዲዮ ላይክ በደንብ አድርጋችሁ አድርጉ። ዛሬ እንግዲህ አንዳንድ ነገሮችን ስለና ሀይሚ አስቴት ነው እኛ አስቴት ነው የምንሰጠው። ይሄ የተፈጠረ ይሄ የተፈጠረ አንለም አስቴት ነው። አስቴትን ደግሞ እናንተም በትክክል መመለስ አለባችሁ። እና ቤተሰብ ዛሬ እንግዲህ አይታችኋል፣ ሀይሚዬ ያን ልጅ በጥፊ አጋጅተዋለች። ግን ጥፊዋ ስስ ነች ልዩ ነው የምታደረጉ በዚህ ድለ ዝጄ ጮንቧ ነበር ማደርግለት ማለት ነው። እና ቤተሰብ እኔ በእንትና በኩል በዛ ማኑ ስሙ ስሙን አላውቀውም። በዛ በኩል ስናገር ሀይሚ የድሮ ታሪክ አመተ ንገረኝ ማለት ማንኛውም ወንድ አመተ ንገረኝ ብትለው አይነግራትም፣ አይነግራትም። እኔ አሁን እዚህ ጋራ ብሩኬ ጥፋት አለበት ብዬ አልናገርም። ያው ትንሽ ብሩኬ ትንሽ ጋል ጋለች ስለሚል ነው እንጂ እኔ ማርያምን ብሩኬ ላይ ጥፋት አላየሁበትም። አንደኛ ነገር ምንድን ነው መሰላችሁ፣ ያለፈው ታሪክ ብሩኬ ያኔ ቀጭም ነበረ። ቀጭም በነበረበት ሰዓት፣ ሌላ ፍቅረኛ በነበረበት በነበረው ሰዓት ከአይሚ ጋ ምንም ነገር የለውም ነበረ። ከአይሚ ጋ ምንም ነገር የተፈጠረበት ነገር የለም ነበረ የዛኔ ፎቶን አውጥቶ እንግዲህ ይሄ እዚህ ፎቶ አውጥተሽ አሳ ንገረኝ አስረዳኝ ማለቱ ይሄ አግባብ አይደለም። ያለፈ ታሪክ አልፏል፣ በቃ ተደፍኗል። እሺ፣ አሁን እንዴ ነው አሁን እንዴ ነው አውታ አስረዳኛለች። የዛኔ አንድ አመት ከምናምን አብሮ ሲኖሩ ለምንድን ነው አስረዳኛለች? ፍቅረኛ እንደሌለው ታውቃለች፣ እንዳለው ታውቃለች፣ ነግሯታል በፊት ከዚህ በፊት ፍቅረኛ እንዳለው እንግዲህ አንድ አመም ምናምን ስትቀመጥ እንግዲህ ቡሩክ ፍቅረኛ እንደሌለው የለውም አትልመችም፣ ፍቅረኛ እንዳለው ታቃለች አይደለ? ያለፈ ታሪክ ነው። መጀመሪያ እናንተ እኮ ፍቅሩ ስትገቡ እኮ መጀመሪያ እኮ ፍቅረኛ ነበርሽ እንዴ ፍቅረኛ ነበረ እንዴ ምናምን አብራችሁ ትጠያየቃላችሁ እኮ እጠይቃለሁ። እኔ አሁንም ሌላ ፍቅረኛ ቢኖረኝ ሌላ አዲስ ፍቅረኛ ቢይዝ ከዚህ በፊት ፍቅረኛ ነበረ እንዴ እንደዚህ ነው ምናምን ብዬሽ እጠይቃለሁ። መጀመሪያ ቀን ማለት ነው። ግን አንድ አመት ከምናምን ካሳለፍኩ በኋላ ያለፈ ታሪክ አምጥቼ እዚህ ጋር አስረዳኝ ማለት ይሄ ሃይሚ ጥፋት ነው። እግዚአብሔርም ነው ብላችሁ ጥፋት ነው። ሁለተኛ ነገር ደግሞ ልጁን ለምንድን ነው አብሩኬ ይቅርታ የሚለው? ሊቅርታ አልነበረ እንዴ? ለምንድን ነው ይቅርታ የሚለው? ይቅርታ ለምንድን ነው የሚለው? ምን አድርጎ ነው አብሩኬ ልጁን ይቅርታ? ስለደበደበው? ግን ነው የተደባደቡት እንደየውነት ከሆነ ማለት ነው። እንደየውነት ከሆነ እሺ፣ ስለደበደቡ ይቅርታ ማለት እሺ ይሁን። ግን መጥቶ ነበር ይቅርታ ሊለው፣ ግን ልጁን ይቅርታ ሊባል አልፈለገም። ጋል ጋል አረጋት። እቺ ቀይ ለባሽዋ ጋይ ጋል ጋል ጋል ጋል። እኔ ነኝ እኔ እንደ ወጠምሻ የሆነ ሰው ብታመጣ እኮ የሚጥሩ ነበር። ወጠምሻ የሆነ ሰው ሆነ ሰው አምጥታ በቃ ቡሩኬና ያን ልጅ ማጋደል ማርያምን ነው የምናችሁ እና ሀይሚ ምንድን ነው አሁን አሁን እኔ ከሀይሚ የምፈልገው የምመሰላቸው ቤተሰብ በቃ መረጋጋት የምፈልገው መረጋጋት ተረጋግታ ሁሉን ነገር ማሰብ አለባት ያለፈን ታሪክ ከመቶ እዚህ ጋር ንገሬ ምናምን ብሎ ህይወት መመሰቃቀር ምናምን ጥሩ አይመጣም ሁለተኛ ነገር ደግሞ የት ነው የምትሄጁው ምንም መሄድ የለብሽም ሀይሚ ለምን ትሄጃለሽ በቃ ቀላል ነገር እኮ ይሄ የሚፈታ ነገር ነው ብሩኬ ደግሞ ብሞት አንገቴ ለገመድ ቢገባ ልጁን ይቅርታ አልለውም ብሏል በቃ ይቅርታ ካላለ እናንተ ልትሽ ልትለያዩ ነው ማለት፣ በዚህ በማይረባ ልጅ መቶ አንድ ቀን ሁለት ቀን በሰራው ቪዲዮ ልትለያዩ ነው ልታችሁ። እኔ እኮ አስተሳሰብኝ በጣም ነው የሚገርምኝ። ፍፄ ራሱ ያው ፍን ዛሬ ፍፄን አሳዝኖኛል። ያው ጎንበስ ብሎ በቃ እንዴት አንጀት እንደሚበላው ማርያም፣ ድምፁ ቀጥ ያለች የሆነ በቃ የሚያሳዝን ደግሞ ቀላል እኮ አይልም እንዴ ነው የሚያወራው። እና አሽሪ ይታረቃሉ። ሁላችሁም ሁላችሁም ግን እባካችሁን ሀይሚን ላይ ተቻት ስደቡ፣ ብሩኬን ብሩኬ ላይ ተቻት ስደቡ። ኔቨር ጊቭ አፕ አንድ ናቸው አንድ ናቸውና ሃይሚዬ የትም አትሄጂም ቁጭ በይ። ብሩኬ ይሻል ይሻል ነው ምለው ብሩኬ ማርያም ነው የምላቸው እኔ ለሀቅ ለሀቅ ለመከፈረድኩኝ። ብሩኬ አሁንም ቢሆን ምንም ጥፋት የለበትም። ሀይሚም የሰው ወሬው የሰው ነገሩ የሰውን ነገር ትሰማለች፣ ኮሜንት የሚጻፈውን ነገር ታያለች፣ ምናምን ምናምን። ይሄን ነገር ደግሞ ከሰበሰበች ና እንትን ራሷ ላ ካስቀምጠች ብሩኬና የሚመቼም ወደፊት አይቀጥሉም። ስለዚህ ሁሉን ነገር ትተሽ ራስሽ በራስሽ ተመልሰሽ በቃ ሁሉን ነገር መፍታት ያለባችሁን ነገር መፍታት ነው እንጂ ጥለሽ ስለሄድሽ ምንም የሚመጣ ነገር የለም። ሀይሚዬ፣ ሰው የሚወደውን ሰው ጥሎ መሄድ ግፍ ነው። ማርያምን ነው የምልሽ፣ ግፍ ነው። ስለዚህ ያለፈ ታሪክ ይዘሽ ይሄ ነው ይሄ ነው ከማለት ከብሩኬ ጋር ፒስ ፈጥራችሁ አብራችሁ ብትወር በጣም አሪፍ ነው የምለው። ቤተሰብ በተረፈ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ማንኛውም ባይ ባይ።